እንዴት ናችሁ? ዛሬ በጣም በተደጋጋሚ በስራ ቦታም በአካባቢ ብዙ ሰው ጉንፋን እየያዘው እያየው ስለሆነ ስለ ጉንፋን አንዳንድ ነገር ልበላችሁ ብዬ ነው የመጣሁት። አንደኛ ነገር ጉንፋን ቫይራል ኢንፌክሽን ሲሆን ምንም አይነት የአንቲባዮቲኮችን በመውሰድ በሽታው ሊድን አይችልም። ማለት እንደሞ አንቲባዮቲክ ስንል አዚትሮማይሲን፣ አሞክሳሲሊን፣ ሌላም ሌላም አይነት አንቲባዮቲኮችን በመውሰድ ምንም አይነት ምላሽ ማግኘት አንችልም። ከዚህ ጉንፋን ቫይራል ኢንፌክሽን ስለሆነ ሰውነታችን እራሱ ዴቭሎፕ በሚያደርገው የበሽታ መከላከል ነው በሽታውን ልንከላከል የምንችለው። ስለዚህ በዋነኛነት ከጉንፋን ጋር የሚመጡትን ምልክቶች ወይንም ደግሞ የሰውነት ምላሾችን ነው ማከም የምንችለው። ስለዚህ በተደጋጋሚ በአብዛኛው ሰው ላይ ከፍተኛ የሆነ ራስ ምታት፣ የድካም ስሜት፣ የንፍጥ መኖር ከዛም በተጨማሪ ሳል ይኖራሉ። ስለዚህ እነዚህን ሲምፕተሞች ማከም የምንችልባቸው ደግሞ መድኃኒቶች አሉ። በዋነኛነት በአብዛኛው ጊዜ ለጉንፋን እነዚህን ሁሉንም ሲምፕተሞች የሚያክሙ መድኃኒቶች አብረው ተዘጋጅተው ይገኛሉ። በዋነኛነት በውስጣቸው የሚይዙት ደግሞ ፓራስታሞል ይህም ለራስ መታቱ ማለት ነው፣ እንደ ህመም ማስታገሻ። በተጨማሪ አለርጂክ አይነት ስሜት ስለሚኖረው ለምሳሌ ሳሉ ምናምን እነዛን የሚያክሙ ደግሞ እነ ሲዶ ኢፌድሪን ክሎርፌራሚን ፌናይሌፍሪን እነዚህ አይነት መድኃኒቶች ይኖራሉ። በተጨማሪ ደግሞ ከፍተኛ የሆነ የንፍጥ ፕሮዳክሽንን የሚቀንሱን ደግሞ ሲዶ ኤፌድሪን ቅድም ያልኳችሁ፣ እሱም ለዚህም አይነት ሲብተም ይኖራል። በተጨማሪ የድካም ስሜት ስላለው ደግሞ ድካሙን የሚያነቃቃልን ካፊንም በውስጡ የያዙ ውህዶች ይገኛሉ። በብዙ ቦታ ታገኛላችሁ። ለምሳሌ ፍሉስቶፕ፣ ለህፃናት ኤፍሪን፣ ኮልኮል፣ ቢያኮልድ በጣም ብዙ አይነት ኮምቢኔሽኖች ስኒፕ ስላሉ ከነዚህ አንዱን የሚይዙትን ውህድ በማየት መውሰድ ይቻላል። ስለዚህ የነዚህ መድኃኒቶች ደግሞ ኤክሰሲቭሊ መውሰድ በፍጹም አያስፈልግም። ማለትም በአብዛኛው ጊዜ በየስምንት ሰዓቱ እንዲወሰድ ነው የሚመከረው። ስለዚህ ሰዓቱን ጠብቆ ኦቨርዶዝ ከሆኑ በጣም ከፍተኛ የሆነ የድካምና የድብርት አይነት ስሜት ሊኖራቸው ስለሚችሉ እነዚህ መድኃኒቶች ፋርማሲስቶች ወይንም የጤና ባለሙያዎች በሚነግሩ መሰረት መውሰድ አስፈላጊ ነው። ከዚህም በተጨማሪ ደግሞ ጉንፋን የራሳችን የሚውን ሲስተም ፋይት የሚያረገው በሽታ ስለሆነ በቂ የሆነ እረፍት መውሰድ የራሳችን በሰውነታችን ውስጥ ያለው የበሽታ መከላከልን ቡስት ስለሚያደርግ በቂ እረፍት መውሰድ ጥሩ ነው ብዬ አስባለሁ። አመሰግናለሁ።